እናንተ እንደዚህ አትሆኑ፣ ይበልጥ ነገሩን ታወሳስቡታላችሁ። ደግሞ ከእነሱ ጋር የተስማማች ይመስለኛል። የሆነ ነገር ልታስደርግሽ ትችላለች። ይህን ጊዜ እስከሚያልፍ ትንሽ ታገሽ፣ እሺ? በጣም እየታገስኳት ነው፣ ግን በቃ ሰዓት ውስጤ በጣም ነው የሚናደደ። በቃ የምታደርገው ነገር በሙሉ ከአቅሜ በላይ ነው። ሰው እንዴት እንደዚህ ይቀየራል? ታያት፣ እባክሽ፣ እሷም እኮ ሌላ አማራጭ ስላጣች ሊሆን ይችላል። ምንድነው፣ ነው የምትሸቋሸቁት

ተዘፍተሽ ስልጣን ያገኘሽ እና የበላይ ሆንሽ እንዳይመስልሽ። እሺ፣ ዝም ያለ ሁሉ ፈሪ አይደለም። አንቺ ከትንሽ በረሮ የምታንሺ ሚጢጢ የትንኝ ነሽ። እሺ አሁን ብጅ ሰበሰቱኝ። ሂጂ ወደ ቦታሽ ሂጂ። ስፖርት እንዴት ነበር? የመሽይህነሽ አይ አይ አይ፣ አንቺንማ ብጭ፣ በእግርሽ ገብቼ ማሳመን አለብኝ። ቅድሚያ አንችን አጥምጄ ነው ከዛ ወደ ናታ ነው የሚቀርበው። እንደ እቤት እሺ፣ እዚህ ብቻዬን እየዋልኩ እናንተ ስትወጡ ስትገቡ፣ ከእናንተ ጋር ማንም አታውሪ ያል ሰው የለም፣ ግን ምታወሪውን ነገር ምረጪ። በቃ ቶሎ ቶሎ ትቆጪኝ። ይገፋኛል። ደግሞ ጓደኛ ያድልሽ። እንታረቅ ብለሽኛል ነበር። ታይሎሊት በቃ እንደዚያ ትዘኝ በቃ ሁሉም ነገር ይስተካከላል። አንቺም እንድናዝንለሽ ባህሪሽን ማስተካከል አለብሽ። እንደው አነጋግር አለብህ እሺ ስትመጣ በጥንቃቄ ነው የመጣው አይደል ሁሌም በማደርገው መንገድ ነው የመጣሁት ምነው ውጭ ላይ አዳዲስ ፊት እያየሁ ነበር ለእዛ ነው በደንብ መጠንቀቅ አለብህ ደግሞ አዲስ ነገር አለ ምንድን ነው ወይዘሮ የፍራታ ከያፌት ጋር ስራ ቦታ አብራ ነበረች እና አዲስ ወጥመድ እያዘጋጀ ይመስለኛል እንደዚህማ አይሆንም። ወይኔ ናታል እንደዚህ ማድረግ የለበትም። አንተ ተረጋጋ። መሆን ያለበትም እናደርጋለን። ማወቅ ስላለብን የነገርኩህ ይህንና ይህ ብል ፈልግማ ታውቃለህ አይደል? ስለዚህ በምፈልገው ነገር ላይ ብንደራደር አይሻልም? ካልነገርኝ በምን አውቃለሁ? ምንድን ነው የፈለገው? የምፈልገውማ የራሴን የሆነ ነገር ነው። በስራ ቋንቋ እንነጋገር ምንድነው የምፈልገው? የወሰድክብኝ ሴቶች ለመመለስ ይቅርታ፣ ሴቶቹን መመለስ አልችልም። ይገርማል። በጣም ፈጣኖች ናቸው፣ ከጠበቅኩት በላይ ገቢ እያስገቡል። ናታን፣ በደንብ ስማኝ። የእኔ የሆነን ነገር ትመልሳለህ፣ በምላሹ የምፈልገውን ነገር ጠይቅ። ስማኝ አቶ በመጀመሪያ ስሜና ታንሳ ናኤፍ ናኤፍ፣ ገባ ሲቀጥል፣ እኔን ስታወራኝ ቃላቶች ማትመርጥ ከሆነና ስታወራኝ ማትን ለማመጠኝ ከሆነ ስልኩን ለመዝጋት እገደዳለሁ። በቀጣይ እኔ ጋር ስትደውል ስርዓት ምን እንደሆነ ተምረደ። ሰላም ሐረግ ሚዲያ ተከታታዮች፣ እንዴት ናችሁ? ደህና ናችሁ? እንዴት አያችሁ? ሐረግ ሚዲያ ክፍል ዘጠና ስምንት ይቀጥላል። እንግዲህ በቅርቡ ይጠናቀቃል እያሉ ነው። እዚ ጋ የምታዩት እንግዲህ ሐረግ ሚዲያ ቤተሰቦች ናቸው። ናቶ አለ፣ ፏለች፣ ቤዛለች፣ ገኒ ያለች፣ ያፌት አለ፣ አቤላለ ሁሉም እዚ ጋ ተሰብስበው እራት እየበሉ ነው እና እንደ ታያችሁ በቅርቡ ይጠናቀቃል እያሉ ነው። እንግዲህ መጨረሻ ላይ እንደሰማችሁት እንግዲህ ወይም ጺላ ወይም ናቱ ላይ የሆነ አደጋ እንዲደረሰ ነው የሚያሳየው። ክፍል ዘጠና ስምንት ላይ የምፈጠረውን እናለን። ሌላው ደግሞ የሚያስፈራው ኤፍራታ ነገር ነው። ምናልባትም ኤፉን አቤል የሆነ ነገር አርጎ ከሆነ ነው። ሌላው ደግሞ ናታልን ምናልባት ያፌት አሳግቶ አስደብድቦት ከሆነ ነው። ወይንም ፂን አቤል የሆነ ነገር አስደርጓትም ነው። አሁን እያስበንና የሚያጠራጠረው ነገር እሱ ነው። እንግዲህ ከሶስቱ አንዱ ነው የሚሆነው አደጋ ክፍል 98 ላይ ከሶስቱ አንድ ይሆናል። እንግዲህ የምናየው ክፍል ዘጠና ስምንት ላይ የምፈጠረው ምና ይሆናል። ሌላው ደግሞ የቤዝ ነገር ነው። አሁን ላይ ቤዝና ናኦም እንግዲህ አዲስ ፍቅር ሊጀምሩ ነው። ምናልባትም ናኦም አሁን ላይ ሰላይ የሆነ እንባል ጥርጣሬ አለን። ሌላው ደግሞ ያፌት የናታል ሀለቃዋ ናት። እንግዲህ እናትዮ ናታሊንም ክትትል እንዲያደርጉ እያስደረገች ነው። አለቃውም ደግሞ ኢንስፔክተሩም ጥንቃቄ እንዲያደርግ በጣም እያስጠነቀቀ ነው። እንግዲህ ምናልባት ናቱ ላይ የሆነ ነገር ያፍ የታስደረገ ይመስላል። እንግዲህ ክፍል 98 ላይ የምናይ ይሆናል። እንግዲህ ሰብስክራይብ፣ ላይክ እያረጋችሁ ያላችሁ አስተያየት ኮሜንት ላይ ጻፉ። እንግዲህ ይቀጥላል።